እያደረጋችሁ አበረታቱኝ። እንደምትበረታቱኝ እንደምትተስፋ አረጋለሁኝ። ኢንሻአላህ ለህክማት ዩ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያስደረጋችሁኝ እያደረጋችሁኝ አበረታቱኝ ነው። ውዱ ውዱ የመደም ቀመጥል ብቅ ዘለቅ ጎራ ብዬላችኋለሁኝ። ኢንሻአላህ በተለያየ ቪዲዮ እንደሚመጣላችሁ ተስፋ አረጋለሁኝ። እናንተም ይህን ለማየት የተዘጋጃችሁ ውድ መልካም ኢትዮጵያውያን ላይክ